ሰዎቹ ከሆነ የዓለም መጥፊያ ተቃርቧል ያሉት አንድ አሜሪካዊ ከዚህ ክስተት ማምለጫ ይሆነኛል ያሉትን እጅግ ቅንጡ መሸግ ሰርተው መኖር ጀምረዋል ተብሏል። አስናቀማና እያዘጋጀውን እሱ ባለው ጋሻው እንደሚከተለ ያቀርበዋል። የድንጋይ ካብ ቢደረድሩ በዓለትና ብረት ቢከለሉ ወይም ጥልቅ ምሽግ ውስጥ ቢከትሙ እንዳለ ከሚነገርለት የመጨረሻው ቀን ማምለጥ ይቻላል? የምጽአት ቀንን ለማለፍ መፍትሄ አለ ስላሉት አንድ አሜሪካዊ የምናጋራቸዋለን። እሳቸው ላሪ ይባላሉ። በአሜሪካ ካንሰስ ነዋሪ ሲሆኑ የቤተሰብ አስተዳዳሪ ናቸው። እኚህ ሰው ዓለም መጥፋት ተቃርቧል፣ ወይ በመቅሰፍት ወይንም በጦርነት ካልሆነም ደግሞ በወረርሽኝ አሊያም ደግሞ በውሃ ሙላ ትጠፋለች ብለው ያስባሉ። እናም ምቹ ከሆነ ከጥልቅ የምድር ክፍል ገብቼ የምጽዓት ቀንን ለምን አላልፍም ሲሉ ራሳቸውን ይጠይቃሉ። ለጥያቄያቸው ራሳቸው መልስ ሰጡት። ታላቁ ታላቅ ወጥን ይዘዋልና ገንዘብ ማጠራቀም ጀመሩ። አስከትለውም በአንድ ወቅት የሚሳኤል ጦር መሳሪያ መከመሪያ መጋዘን የነበረውን በጥንካሬ ወደር የሌለውን ብረት ይገዛል። ከዚህም በኋላ የምህንድስና እውቀቱን በመጠቀም የማይታመን የመሬት ውስጥ ቤት መገንባት ሀ ብለው ጀመሩ። እንደ ላሪ ሁሉ የፌስቡክ ማህበራዊ ገጽ መስራችና ባለቤት ማርክ ዙከርበርግ ከዓለም ፍጻሜ ማምለጫ መሸሸጊያ የሚሆነውን ግንባታ መጀመሩ ሰሚውን ጉዳስ ብሎ ነበር። አቶ ላሪም ታዲያ ዓላማቸው ከሞት ማምለጥ ነውና፣ አስራ አምስት ወለል ከምድር ጠለል በታች ለመገንባት አልተሳናቸውም። ይህ 15 ወለል የተገነባበት ቦታ መለስተኛ ከተማ ቢባል ሀሰት አይሆንም። በዚህ ከሶስት ዓመታት በላይ በፈጀው የምጽአት ቀን ማምለጫ ምሽግ ውስጥ 12 የሚደርሱ አፓርትመንቶች፣ ሲኒማ፣ የስፖርት ማዘውተሪያ፣ መዋኛ፣ ቤተ መጻሕፍት፣ መዝናኛ፣ የራሱ የኤሌክትሪክ ኃይል ምን አለፋችሁ እኚህ ሰው ይሄ ይጎለኛል፣ ያ የለኝም የሚሉት ነገር የለም። የአየር ሁኔታ መከታተያ፣ ሙቀት መቆጣጠሪያ፣ 24 ሰዓት ጠንካራ ደህንነት መቆጣጠሪያ፣ የቤት እንስሳት መወረቅ የሚሆን ቦታም አለው የአትክልትና ፍራፍሬ ማልሚያ ቦታ አለው ቢባል ከሳይንስ ውጭ ሆነ ተብሎ ቢጠየቅ ስህተት ይሆን? ላሪ በገነቡት የምጽአት ቀን መሸሸጊያ ቅንጡ የመሬት ውስጥ ቤት ለዓመታት የሚቆይ ደህንነቱ መቶ በመቶ የተረጋገጠ ምግብና መድኃኒትም አለ። ይህንን የመሰለ ላሪ የሞት ማምለጫ ብሎ የገነቡት ቅንጡ ቤት በስፍራው ስለመኖሩም ምንም አይነት ምልክት አይታይም። የዓለም ፍጻሜን ለማምለጥ የሚጥሩት ላሪ ይሆን? የላሪ ቤተሰቦች ሁሉ ሙሉ ከሆነ ቤታቸው ለአፍታ እንኳ ሊወጡ ምክንያት የላቸው

ከፊልተር ከቲክቶክ ካሜራ ይልቅ በኖርማል ካሜራ ልዩ በጣም ያምራል። ነቱ ለመናገር በጣም ቆንጆ ነው። በጣም ቆንጆ ነው። አሁይ በጣም ከምልሽ በላይ ማለት ነው። ህይወቴን ዝብርቅርቅ አድርጎኝ ነው የለቀቀኝ። ዝብርቅርቅ አድርጎ ለእሱ ብዬ ሁለተኛ ያረገሱ ሰባት ወርሽ ከሆነ የዛሬ ሰባት ወር አንቺ እነሱ አብራችሁ ነበራችሁ ማለት ነው። አብረን ነበር። ከዛ ከሌላ አብሮኝ እየኖራ ማለት ነው ምንጊዜ ወቶ ወጥቶ ከዚች የፍቅር ግንኙነት ኖሮ እንዳስረገዘ እንዳስወለደ አላውቅም። ፍጹም ማለት ነው። አንድ ቀን ነው ብላለች በቀደም ለት። ከሰላም ጋር ማግጦ ስና ኖ ኖ ኖ ኖ ሀቢባ፣ የባሌ ስም እንዲቀር ይፈልጋል። የኔ ባል አይማግጥም የኔ ባል ንሱ ነው ስላለች፣ አንዴት ምጣና ባሎ ማለት ነው። ሀቢባ ከኢትዮጵያ ሲመጣ የመጀመሪያ የተዋወቀኝ ሴት እኔ ነኛ። ሀቢባ የመጀመሪያ መጀመሪያ አሎ ዱባይ ሲመጣ የተዋወቀ ሴት ከዱባይ ሴት እኔ ነው እዚህ

እንደዚህ ሁላ ሲሰድበኝ ራሱ ማለት ነው መመለሱ። እሷ ስሰድበኝ መልስ መልሻላ አቢባ። አንድ ቀን ማለት ነው እሷ አሁን ባለጨዋ ነው የምትለው የመጀመሪያ የሚያውቅኝ እኔ ነው። ሶስት ዓመት ሙሉ አንድ ቤት ውስጥ እየር ኢን ልብስ ማለት ነው ኢን ልብስ ለራሴ ስገዛ ለይቼው ገዝቼለት አላውቅም። አቢባ እኔ ኢን ልብስ ማለት ነው እኔ የፈለግሽውን ነገር ይ አለው አንቺ ከሚበትት ነገር ማለት ነው ሁሉም ሰው እዚህ ዓለም ላይ ምንም አላልቆይም ማለ ምንም ተውክል አሳስበንም ማለት ነው። ምንም ነገር አንድ ቀን እኔ እሷ አስቲ ሚዲያ ላይ ወታ ስትሰገ ወይ ደግሞ የሆነ ነገር ስትል አይተናታል የሚል ሰው ይምጣ ስራይ ከምሰራ ውጭ ማለት ነው። ግን ኢቨን እሷ ለአይፋን ስትከፍት ራሱ ማለት ነው አብራ ቁጭ ብሏ ማለት ነው። ከሁሉም እኔ መርዝ ለመጠጣም ራሱ ታግያለው። ግን ፍቅር ዲዛይንና ሚስቱ ማለት ነው

ይሄንን የራቱ ዋው ቤቴድረስ ጊደ በርድቡ መጡ በዛ ማለት ነው። ሱቅን ከፍታለን ሱቅን ከፍታለን የራሳችን ልዮት ም ከሰ እያለኝ ማለት ነው። እየሰከሰኝ ማለት ነው። እማይኝ ነገር የለም እኔም አንድ ቀን ያለኛን ቃል ዝንፍ አድርግ ያደቅም እሺ ነው ብለው በቃ፣ እሺ። ምክንያቱም በቃ ሕይወቴንም ስለነገርኩት በቃ አምኖኝ ነው የተቀበልኝ የሚለውን ብቻ ነው የማስበው አሉ። እሺ እሺ ነው ምለው እሺ ነው ምለው። በዛ ላይ ማለት ነው ሱቅ እንከፍታለን ተባብለ ራሱ ተስፋሩትን ማለት ነው ይሄ ሊ ሲያረግዝ ድጋሜ ሲያረግዝ ሶስተኛ ማለት ነው አስቢ ሶስተኛ ሳቱ ብልሞች ይቀራሉ ወይ ቤተሰቦች ለምን ዛሬ እግዚአብሔር ለስንተኛ ጊዜ ነፍስ አጠፍያለሽ? ለዚህ ላጠፋው እግዚአብሔር ይጠይቀኛል ማለት ነው። ለሚያውቀው ካለ ያለው ጌታዬ ሦስተኛ

ይሄ ኢትዮጵያ ያለኝን ብራቱ አምጥቻ ለሱ ማለት ነው። ለሱ ስራ ለመጀመር ማለት ነው። ያለኝን አራቁት ራቁቴን አስቀርቶኝ ይሄደው ማለት ነው። እኔ ህዝብ እንዲፈርድልኝ አንቺ እንድትፈርድልኝ ነው ፈልገው ሀቢባ እሷው ባሌጫን ያለችው ከኋላ መጣ ይህ ማለት ነው። ሀቢባ የተላከ ወረቀት ሲያሰሩ እነሱ እሱ አሁን ባለ ነው የዘማና ማለት ነው። ያለችውን ማለት ነው። ሀቢባ ይብን ማለት ነው። አንቺ አሁን እዚህ እያለ

እልክልሻለሁ፣ አለኝ እልክልሻለሁ፣ ቼክ አስደርጊና ድረሽበት። አቢባ በዚህ እንልቅ እኔ ሴት ልጅ ሆኜ አምኜው እናት እያለሁ እህት እያለሁ ይሄ ከአንዴ ቡላንቴ አስወርጄ ሦስተኛ አስወርጄ ብሎ በእዛ ላይ እንደዚያ ብሎ እንደዚህ አስጠያቂ ስድቦችን ሲሰድብኝ፣ እሷ ላይፎ አጀንዳ አድርጋል። ኮመንቴ ላይ ሰው ከጻፈ ማለት ነው በሴት ልጅ ያለ ፈተ እቺ ደግሞ አበዛችሁ እንዴ? አንዴ እንኳን እንደዛ አርጊስ ሲላት አርፋ ተቀመጥም። ሶስት የሙሉ ከምታስወርጅ ከሚለው ምንም

ከሌላ እንደወለደች ስለ ከማን እንደሰማሽ ነገር ጉዳዩን ጉዳዩ እንዲገባን በስትክክል አስረጃ አታሯል እ ቲክቶክ ላይ ያየውት ቲክቶክ ላይ የእሱን ፎቶ ፖስታ የልጇን ፎቶ ፖስታ አየውት በኢንቦክስ እሺ ምን አልሻት መጀመሪያ በኢንቦክስ እህቴ የምር ባልሽ ነው አልኳት የምር ባልሽ ነው አልኳት እ እኮ አንድ ቤት ውስጥ እኮ ነው አብር የምኖረው ቤቱ ጋር ከአንቺ ጋር መጥቶ ይፍቅርግ ቤቱ ጋር ወለዳችሁ ነው ያልኩት። እመቤት በቃ ራሴ ታንቂ ታንኪን ያሰኝ ነብሰ ጡር ነኝ በቃ ያልኩት ነገር ለመጠጣት ማለት ነው። ከዛ ቀን ጀምሮ እኔ ግንኙነት አቆምኩኝ ከሱ ጋር ለኝም ግንኙነት አቆምኩኝ። በቃ ጠየሻ፣ ቲክቶክ ላይ አየሽ፣ አንዲት ሴት ፍቅረኛሽን ወይም የልጅ አባት የሶስተኛ ልጅ ያስረገዘሽን ሁለት ልታስወርጅ ያደረገሽን ሰው

የማስረጃ ወረቀት አለኝ ብላ እዚህ የተፈራረሙበትን ኤምባሲ ሳይሄዱ ዝም ብለው የተፈራረሙበትን ወረቀት ይዛ መጣች። ልክልሽ አለ ይዛ መጣችና አሳየችኝ። ስታይ በቃ አብር የብርም በቃ የምር እኔ ሞቻለሁ። የለው የት ነኝ እኔ እስከዛሬስ፣ ምንድን ነው የሰራሁት? እኔ ምን ውስጥ ነው የገባሁት? ነው በቃ የሆነ በቃ ምድር ጭ የሚለልብሽ ነገር የለም እንደዚህ አይነት ጉዳይ ሲወርድብሽ ጭልምን ያለብኝ በቃ ምድርና ሰማይ የተከደነብኝ። በቃ ማውራው ነገር ራስጠፋት ነገር በአንድ ቀን ግንኙነት ነው ተሳስቼ ነው እየሰራ ነበር ከጊዜ ገና አልወጣም ነበር እ ጋ ቤት እያለ ፊት ለፊት ተገናኝተሽ

ሽ የአንድ ቀን ስህተት አለሽ ከእዛ አንቺ ምን አልሽ? ምን መለስሽ? ት ነው እ የአንድ ቀን ስህተት እንዴት ነው ካ ምንጎን ሎሆሎ የሄደህ ሌላ ሴት ጋር የአንድ ቀን ስህተት ነው የምትለኝ? ልጅ ወልድ አንፅተክ እንዴት ልጅን የአንድ ነው

የአንድ ቀን ምን አደረግሽ? የዛን ዕለት ምን አደረግሽ? ምን ወሰንሽ? ምንድን ምን የማደርገው ነገር አለ? ዝም ብዬ መንገድ ላይ ማለት ነው። ዝም ብሎ ዝም ብዬ ፍቅር ዲዛይን ድርጅቱ ስንት ጊዜ ሰራ? ከዛ በኋላ ይህን ካወቅሽ በኋላ ምን ያህል ጊዜ ሸፍናት? ጉዳዩን ራሱ አልተቀመጠም፣ ወጣ። ማን አባረረው? ማንም አላ ድርጅቱ ሳንባል ለድርጅቱ እኔ ድርጅቱ ማናጀር ስራለሁ እኔ ማናጀር አይደለሁም። እሱ ማናጀር አለው ድርጅቱ ልትበቀየኝ ነው እያለኝ አንድ ቀስተት ነው ብሎ ለእሷ እየነገረ እሷ እያስጠለጠለችኝ በየሚዲያው ፎቶን እየዘቀዘቀ እሷ በቃ ላይፍ መግቢያ እኔ ነኝ አሉት በቃ ላይፍ መግቢያ እኔ ነኝ ሀያ አራት ሰዓት ልክ ላይፉ ስከፍት